እሺ እጃችሁ እስኪደማ ታፕታፕ አድርጉ። የመጀመሪያ ጨዋታ ላይ እጃችሁ እስኪደማ። እንደ ቅድሞ አይደለም ታፕታፑ እኮ። ግን እጃችሁ እስኪደማ ጋይስ በቃ እንዳታርፉ፣ ሀን እጅሽ እንዳያርፍ እገልሻለሁ። ከዚህ እንዴ! አንቺ በእጅሽን በእግርሽን ቀጥቀጩ። አረ ነውር ነው፣ ተዉ። ጎራቢት ቆንጆ ቂጣ የተናወጣ ተዉ ተዉ። ጋይስ በደምብ ታፕ ታፕ አድርጉ፣ ሼር አድርጉ። አትሊስት ሼር አድርጉ። ጊፍት የሌላችሁ ሰዎች ታፕ ታፕ፣ ኮፒ ሊንክ ምናምን አድርጉ። ከስድስት መቶ ሰዎች ደግሞ እባካችሁ ከስድስት መቶ አድርጉ። ሁለት ሰው ሰላሳ ሰው ብቻ ነው ታፕ ታፕ የሚያደርገው ጋይስ በደምብ ታፕ ታፕ አድርጉ። ስልሳ ሰው ከዚህ ሁሉ ሰው ወይዬ ወይዬ እኔ እንደ ቅድም አሁን ቅድም ሆን ራሴን አለቀቀኝም ብያል ነበር። ራስ ምታት አሁን አዘቅዘቀኝ። በቃ በጣም እዚህ ጋ ምን እያመመኝ እግዚአብሔር መጥቼ ልሽሽ ሶስት ሰው እሺ አንዳንድ

ከእናንተ አግዙት በታብታብ አገዙታት ጊፍት ያለችው በ እንደምንም አንድ ድገሚ፣ በቃ እንደምንም እንደምንም አንድ ድገሚ። ማሪያ ባካችሁ፣ እየሄዳችሁ እየሄዳችሁ ኦ ማይ ጋድ፣ መሱት በጣም በጣም በጣም ነው የማመሰግነው። መሱት ኑርልኝ አባቴ መቶ ሺህ ዓመት ኖር። በጣም ነው በጣም ነው ማመሰግነው የምር። ኦማይ ጋድ ቃል የለኝም። ምን ልቅጠዋውን? ቅጣት ጻፉልኝ። ደህና ቅጣት፣ ደህና ቅጣት። እንደ ቅድሙ ትም ቤ ሻፕ ስራ ብያ አልተወውም። ምን ልቅጠው ጋይስ ንገሩ። ምን እኔ እኔማ እኔማ እኮ ከትርፏ ላይፏ ብዬ እኮ ነው የገባሁት። ምን ነካሽ? እኔ አሁን ቦታ ራሱ ማለት ነው፣ ኤነርጂ እንደዚህ አሁን ጆሮዬ ማለት ነው እየጋለ ነው። በዚህ በጋለው ጆሮዬ ምንም ነገር አደርገው። አሁን ደግሞ የሆነ ነገር ሊፈጠር ይችላል። ሶምቲንግ ኢዝ ካሚንግ፣ ሶምቲንግ ኢዝ ካሚንግ። ኦኬ ዶንት ወሪ ጋይስ

ደስ ይለኛል እመጣለሁ። ወረደኝ አይመጣለሁ። እሱ ነገር የለውበትም አለችኝ እኮ ነው ነው። ፍሬ ፍሬ ከየት ነው? ከመገናኛ። መገናኛ። ፍሬ ባለትዳር ነሽ? አይ። ፍቅረኛ ሳለሽ? አይ። እህ። አይ። እስቲ ቪዲዮ አብሪ።

አይበራ። አዜብ ካሜራሽ እንዲያውም በለ እስቲ ሆ አክሴፕት አርጊ። አንቺ ልጅ ግን ማቅሽ መስ